አይ ሰላም ሰላም፣ የዩቱብ ቻናል ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። መስቀልን እንዴት አሳለፋችሁ? እንዴት ነበር በዓላችሁ? በጣም እኔ ጋር በጣም አሪፍ ነበረ። ያው ከማትያስ ጋርም አልተገናኘንም ነበር ለበዓልና ያንን በማስመልከት ዛሬ ልጋብዝህ ብዬ ነበር የመጣሁት። ሶ ገላውን ልታጠብ ብሎ ገብቷል መሰለኝ፣ እና ከካሜራማናችን የሆነ አይዲያ ፈጠረልኝ። አሁን የሆነ በቃ የተንኮል አይዲያ መጣልኝ እና ለምን ሲታጠብጠብቀን ውሃ እንዘጋበትም ብሎ አይዲያውን አምጥቶልኛል። ሶ እሱን እናደርጋለን እና ሽንኩርት እና ጠብቀን እንዘጋበታለን ማለት ነው። ሶ አሁን አልገባም ይመስለኛል፣ ግን ያው ተደብቄ ነው አሁንም ወጥቼ ይህን ቪዲዮ እየሰራ ሁላችሁ ያለሁት እና ሁላችንም እንግዲህ እኔ ተከተሉኝ።

ቻ ማትያስ እርቦኛል እንዘጋበታለን። ውሀውን ይጀምርና ልክ ታጥቦ የሁለተኛውን ሲታሽ አለ አይደለ? ውሃውን ሲያቆም ያኔ እንዘጋበታለን ማለት ነው። ወይኔ ጉዴ እንዴት እንደሚሆን ማሰብ ነው። ማትያስ እርጎኛል አፈጣጥ ነው። ጋይስ አሁን አይሰማውም እና አያደገኝም እና ሲያቆሙ ውሃውን ዘጋበታለን ማለት ነው። እና እናየዋለን እንግዲህ ሁላችንም ነው። ግን አስር ደቂቃ ብዙ ነው፣ ቆዳው የሚቀይረው የታባቱ ይህ በሰራሪ ሰራለታል። ማዘን አያስፈልግም ምንም። ሶ ጋይስ ውሃውን አቁሟል፣ ሄደን ይዘጋበታል ማለት ነው።

ምንድነው? የለም ውሃ ጠፋች። እንደዚ ነገርእ አዘጋውት ማቲያስ፣ እኔ አንተ ላይ ነበር እንደዚህ። ሙስቃ አይዞሽ ማትያስ፣ አይዞ አይዞ፣ ምንም አትሆንም። የለም የለም የለም። ውሀ እንግዲህ ተሰብ ይታችኋል። የለም የለም? ባዶ ነው ባልዲው። አሁን ማለት ነው ምን ታደርግልኛለህ? ለምሳሌ ዝፈንልኝ፣ ቶሎ ዝፈንልኝ። እሺ ከናረፋ መውጣት ከፈለግ፣ አይንህም ለምን አይቃጠልም? ለምን አይጎለጎልም? እኔ ምን አገባኝ? ስማር ነበረ፣ ነበር። ጠገብኳ ጠገብኳ። አሁንማ በስመ አብ። አይ መድኃኒዓለም፣ ዘፈንልኝ። ማርያም፣ ዘፈንልኝ ውሃውን ከፈለግ በመስኮቴ ገባች፣ ውይ በራሄደች ትንሽ ድምፅህን ጨዋታ አድርግልኝ። ትንሽ ይቅርታ አልተሰማኝም። በመስኮቴ ገባች። ይሰማል እንደሱ። እ በባልዲ ላምጣልህ። በባልዲ አይደለ? በባልዲ ትችላለህ። ግን ቆይ በባልዲ ይባል ላቀብልህ። ተረባበ እየቀዳሁልህ ነው። ይሰማሃል? የራስ ጉዳይ። አ አረች ስታስጠላ ረቺ

አረብንም አለካሽ ነይ የለም፣ ብራዘር ሲስተር፣ ኔቨር ማይንድ ወደዳችሁት? ጋይስ፣ እኔ ነው የወደድኩት። በኋላ ብር መታኝ፣ ቆረጠመኝ፣ ምናምን ብትል ማለት ነው ብትል

ሰላም እንዴት ናችሁ? እንዴት ዩቲዩብ ቻናላችን ላይ ሰዎች፣ እንግዲህ እኔ ከዚች ልጅ ጋር እናንተ በጣም ሰፖርት እያደረጋ እየደገፋ እያበረታታችኋት ልጅቷ ሌላ ታሪክ ውስጥ እየገባች ነው። በጣም እየሰቃየ ነው። ከዚች ልጅ ጋር ምን ከጀመርኩ ጊዜ ጀምሮ ምንም ይረ የረባ ነገር ስካውል ምንም፣ ማለት ስቃይ ነው የተረፈኝ፣ ስቃይ ነው የተረፈኝ እና እባካችኋት አበረታቷት። እዚህ ልጅ አንድ ቀን መርዛ ብለታኝ ፕራንክ ያረኩት ማለቷ ነው የማይቀር ነው። በዚህ አይነት እንዴት ነው እንዴት? ቀይ አፍ ያዘፈንኩ ልጅ ነኝ እኮ እህ

ልጆቼ ያው እንደምታዩት ተስፋ አይቆርጥም። እኔ እንኳን ሊረጨኝ እንደዚች ነጥብ እንኳን አይነካኝም። አልገባም እንዴ ሴት እኮ ነኝ ልጅቷ። እና ጋይስ እንደተባባል ነው ያው ከካሜራማናችን ጋር እንደተነጋገርነው ፈጽመናል። በቃ የታባቱ የእጁን ያገኘው የእጁን። እኔ ኩቁም ስክሪን እኮ ነው የሚያሳየኝ

ኤታባት ሶ ጋይስ ይህን ይመስላል ፕራንካችን። በጣም ነው የማመሰግነው ለነበረን ቆይታ። እና ሰብስክራይብ ያላረጋችሁ ጋይስ ሁላችሁም ሰብስክራይብ አድርጉ። እንግዲህ ብባይ በመጨረሻ እንግዲህ ሲጀመር ይችላል መቼም ጥሩ ነገር አውጣት፣ ምሳ ልጋብዝህ ስትለኝ መጠርጠር ነበረብኝ። ለማንኛውም ያው እግዚአብሔር ጆሮዬን ሳሙና ነው። ለማንኛውም ያው ግቢያችን እግዚአብሔር ግቢውን ምን እንደመሰለኝ ይባች ምክንያት አንቺ አውሪ። ኧረ ማርዬ፣ ሲጀመር ከነጭ ምን ይጠብቃል? አንቺ ነጭ አጭባ። ኧረ እሺ የመላጣ ልጅ አንሚ ለማንኛው ይሁን ልማንኛውም ለዚህ የመልስ ምላሽ፣ ኃይለኛ የመልስ ምላሽ የሚኖረን ይሆናል። እንደዚህ እንደቀለልሽብኝ አልካ ለማንኛውም ጋይስ እኔ በሰፊው አገኛታል። አይ ሳሙና ነው አይደል እንትናልሽ፣ እኔ ደግሞ የመኪና አንተ። ለማንኛውም ጋይስ የዛሬው ፕሮግራማችን ይሄን ይመስል ነበረ። እኔ በኃይለኛው በኃይለኛው በሰፊው የማገኝሽ ይሆናል። እኔ ሳገኝሽ ግን

ረ አረመኔ! ለማንኛውም ጋይስ የዛሬ ፕሮግራማችን ይመስል ነበረ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ጋበዝኩ ምን አባት ቻው። ለነበረን ቆይታ አመሰግናለሁ። ብላችሁም ሰብስክራ ሚካር ወዳችኋለሁ። አንቺም ቻው፣ እናንተም ቻው፣ ይመቻችሁ ከዚህ ቤት ቦታ እኔ ገሬ